የኔ ቪዲዮ መታየት ያለበት ቪዲዮ ነው። ለምን ብትሉ ዘረኝነት፣ ፖለቲካ፣ ምናምን ሃይማኖትነት የለበትም። የምፖስተው ቪዲዮ በቃ የራሴን ሾ ነው ይዤ የምመጣው። አልፎ ተርፎ ደግሞ ዩቱብ ክፈቱ፣ ስሩ፣ ተለወጡ በማለት ምንድነው ጥፋቱ? እኔ ጥፋተኛኝ ማለት ነው? ዩቱብ ስሩ፣ ክፈቱ፣ ዩቱብ ይጠቅማል ስላልኩ ብቻ ድሮ ስልሳ ሺ ሰባ ሺ ሲታይ የነበረው ጭራሽ ለምን ነው 66 70 ሺህ እየታየልኝ? ለምንድነው ሰብስክራይብ እያደረጉ ቢያልፉ ያልኩ። አሁን ጭራሽ ቪዲዮዬን አታያልኝ። ምን አጠፋሁ? እንዴው ሸርሸር አርጋችሁ የኔ ቪዲዮ እንድታይ ነበር ማድረግ ያለባችሁ። ዩቱብ እንዳትበሉ፣ ዩቱብ እንዴት መስራት እንዳለባችሁ፣ እንዴት ቪዲዮ መቆሰት እንዳለባችሁ በቃ ሁሉም ነገር ማስተማር። ሴት ነኝ ባለ አቅም የሰጠኝ እውቀት ማካፈል። ምን አጠፋሁ? ይዝኝ ያህል ምግብ ነው እየበለው ይመጣ ከሌን እየተሳደብኩ ከሌን እየዘረጠጥኩ ምናምን የከረመ ቪዲዮ አላመጣም። ዛሬውን ፖስትኩ፣ ዛሬውን ነው ይዤላችሁ የምመጣው እኔ አስመሳይ አይደለሁም አስመሳይ ግደዋል እኮ እስኪ ምን አጠፋሁ ታዲያ ምን አጠፋሁ እኔ እኮ እንደሌላ ሰው ሜካፕ አልቀባበትም ዊግ አልሰራበትም የሆነ በቃ 20 ሺ 30 ሺ ይሄ ምንድነው ዊግ የሚባሉትን እኔ ራሱ ስሙን አልይዘውም እንኳን ስሙ እንኳን አይያዘኝም እንዲሁም ምን ድጋ ያጥ ምናምን እኮ አይልም ከጭቃ ከቤት ከጭቃ ወጥቼ ከቤት ከጭቃ ወጥቼ ከቤት ከቤት ወጥቼ ከጭቃ ነው የምገባው ለምን ልጆች እንደማሳደግስ ለምንድነው ሰብስክራይብ እያደረጋችሁ ቪዲዮ የማታዩ ይሄ ታውቃላችሁ ዩቲዩብ በቪው እንደሚከፍል እና ውዶቼ ይሄ ፕሊዝ ስባካችሁን ይሄ ቪዲዮ ይነግሉልኝ ዛሬ ትንሽ ሳይበዛ ይዤ መጥቻለሁ። ያው እንግዲህ ሰሞኑን ቢዚ ነን እኛ ዝናብን በጣም አለ አየሩ ቪዲዮ ለመስራት ምናምን አይመችም። ትናንትና ደግሞ ገብሬ ስፖርት ካልሰራሽ ብሎ ስፖርት አሰራሽ ብሎ ገንጥሎ ገንጥሎ ጣለኝ። አሁን ቁጭ ስል ተገድፌ ስነሳ ተገድፌ፣ ማን እየገደፈኝ አሁን ሽንት ቤት ይህ እንዳለ እውነቱን ፖርጭ ያጠፋል የሚባለው። ይህ እንዳለ ቁስል ብዙም እንኳን አልሰራሁም። ገብሬን እየተፋጠጥኩኝ እና ወደጭ ስፖርት ስሩ ስፖርት። ዛሬ እረፍት ላድርግና ነገ ሰራላችኋለሁ። ክብደቴ ቀንሷል ደስ አይልም፣ እና ቤትዬ ወደ ድሮ ልትመለስ ነው። በቅርቡ ደግሞ በጣም ደስ የሚል ሰርፕራይዝ ተደርጋለሁ። እናንተ ደግሞ ሰርፕራይዝ አደርጋችኋለሁ። ተመልካቼ ሰርፕራይዝ አድርጎኛል፣ በቅርቡ ሰርፕራይዝ አድርጎኛል እና እኔ ደግሞ ደስ ተመኮሩኛ ደጋ

አሁን ይሄን ይዛ ቀንሰው የምታደርግ ነው። አይ አይ አይ አቀራረብ፣ አይ አቀራረብ ማደባለቅ ነው። ግራና ቀኝ ነው እንጂ አሁን ነው። ልክ ነው። ቪዲዮዎቻችን ቀንሳቸዋል። ላይፍ ላይ ነው የምትገኙት። ላይፍ ደግሞ ለመተዋወቅ ለመተያየት ቤተሰብ ለመሆን ነው። ብዙም ይሄን ያህል ጥቅም የለውምና እኛ ደግሞ የለምን ነው ላይፍ ቪዲዮ ነው ቪዲዮዎቻችንም ሆነ እያያችሁ ነበርና ላይፍ ላይ በጣም እንትመጣላችሁ ቪዲዮ ላይ ቀዝቅዛችኋል። አንደኛ ከስራ አንጻር ይሁን አናግርም መሰለኝ። ከስራ አንጻር እየሰራችሁ ቪዲዮ ላይፍ ላይ ስትከኙ ነው መሰለኝ ደስ ብላችሁና አባካችሁ እንደው ነው ኖቲፊኬሽን እየገባላችሁ በስራ ብዛትም ጫና እንደምትሉ በኋላም እየተመለሳችሁ ይህን አባረታቱ ነው። ወደ ቀድሞ ፍቅራችን መልሱ። ተ ምንድነው ወነታው? ተቃጠልኩኝ እንዴ? ድሮኮ በደንብ ነበር የሚታየው። አሁን እናቴን እያለቀስኩ ነው። ለምን ነው ማያይልኝ? በጥይቱም ክፈቱ ማለት ይቱም መክፈት ላቁም። በቃ ይህን ነገር ላቁም፣ አልናገር ምክንያቱም ብዙ ዩቱበሮች ለምንድን ነው ዩቱብ የምትከፍች ዩቱብ ክፈቱ እያልሽ የምትነግሪያቸው፣ ለመዳብ ቅመሞች ለምንድን ነው የምትነግሪያቸው? እነሱ ዩቱብ ከከፈትችላቸው እኮ በራሳቸው ቤት ከከፈቱ የራሳቸውን ቪዲዮ መኮሰት ከጀመሩ እኮ የእኛን አያዩልንም ብሎ ብዙ ትችት ደርሶብኛል። ግን እኔ የድላች ነው የምንበላ ችግር የለውም በቪው ነው የሚከፍለ እያል ሪፖርት እያሉብኝ ነው። በቃ ጭንቅላቱን መጥተውብኛል። ቻላኔን እባካችሁን እኔ የምትወዱ ሰዎች ሸርሸርሸር ሸር ሸር እያደርጋችሁ ሰብስክራይብ እያደርጋችሁ ሄዶን ምልክቱን እየነካችሁ አበረታቱ ፕሊስ። በቃ እኔ ለልጆቼ ማሳደጊያ ነው የምሰራበት፣ ሌላ ምን ምንም ለጌጣጌጥ አይደለም። እንዲሁ ቪዲዮዬን እየገባችሁ እዩት እኮ አንድ የተለያየ ልብስ አለ አንድ አይነት ልብስ ነው የምለብሰው። ፀጉሬን ደግሞ ከምለቀው የምሸፍነው ነው የሚበዛ። አላሳዝናችሁም? ግን እኔ እውነት እንዲሁ እኔም ተው ልጆችን ለማሳደግ ብዬ ተፍተፍተፍተፍ እያሉት መከራዬን እያየው ቢያንስ እች ልጅ ለምንድነው አንድ አይነት ልብስ የምትለብሰው? ለምንድነው ወጣ ወጣ ብላ ማሰራር ወጣ ብላችሁ ስሰሩ የሆነ ፒውር መሆን አለባችሁ። ሁሉ ነገር ጥንቅቅ ማለት አለበት ከእግር ጥፍር ጀምሮ እስከ ፀጉር ማለት ነው። እኔ ደግሞ ያን ነገር ገና ነኝ። ከወለድኩ እንግዲህ ስምንት ወሬ ነው ታውቃላችሁ። እንዲሁ እኔ እንኳን ነፍሰ ጡር ሁኜ እንኳን እየሰራሁ እግዚአብሔር ይስጠው አብርሽ የቀረው ነው ሸራ አድርጎ ነኝ እንኳን መሆኔ እንደሆነ የደረስኩት እንጂ እያያችሁልኝ አልነበረ። ፕሊዝ ባካችሁ የምታዩልኝ አመሰግናለሁ። በፊትም ስታዩልኝ የነበራችሁ እየተሄዳችሁ እባካችሁ ፕሊስ ፕሊስ ፕሊስ፣ እንዲህ እንዲህ አቅርቤ ስበላ እኮ ምሳዬን፣ ራቴን፣ ቁርሴን ከአንድ ላይ አድርጌ ነው የምመጣው ይመስላችኋል? አይደልም ሆዳም ይሆን አይደለም። ተው፣ ፕሊስ ፕሊስ። ያላየ እንግዲህ የፈለገ ብዙ ነገር ሊያወራ ይችላል። እና ጋዛቻችን እውነት ያበረታቱን፣ እኛ ቪዲዮቻችን ታዩ ነበር። የፔስ ነው ለመሆኑ፣ ካንዲ ሲው፣ ከወደዳችሁኝ ከማበረታት ከፈለጋችሁ አድርጉም ተሰበሩ። ሰው የተባረከው በስማ እንጂ ከኛ ኋላ መጣው የት የትም ደረሰ ባለሙ ተናጋሉ። ቅሬታ ካላችሁ ወይስ ሰማችሁ ነገር ካላችሁ

እንዴት ልጅ ነው ቤቱ ሰው እየሆነች ነው ብለው ነው መሰለኝ። ምንም ቢሆን ምንም ቢሆን ህይወት ይቀጥላል። ፋሚሊያችን እየሰማና ይህ ቤት ነው የምንባለው እ ተመስገን ነው።

እንደኢትዮ የከፈት ከፈትኩላችሁ። ብቻ ብዙ ናችሁ፣ ምን አለበት ብታዩ። እንግዲህ የእኛ የተባለ የትም አይሄድም፣ የእናንተ የተባለ የትም አይሄድም። ፈጣሪ ሕይወታችን መንገዳችን፣ ጉዟችን ካላቆመ በስተቀር እንቀጥላለን ሁላችን። ወደፊት ግን ምን ተፈጠረ ነው? ግራ ገባን። ማየት ይችላል ይችላል። ምንድን ነው መራራቅ ያመጣው ምንድን ነው? ቻለተኝነት ያመጣው መዲና። ይሄ ስድብ፣ ውሸት፣ አሉባልታ እኛ አንወድም። ይሄን አምጡ ካላችሁ እዛ የሚረጋገጡት አይነት ሰዎች እኛ አንወድም። እኛ ዩቱብ ቢሆንም ሀቅ ነገር፣ እውነት ነገር ፖስተን የሚመጣው ብር እንዲባረክልን፣ የሚመጣው ገንዘብ እንዲባረክልን ነገር። ልጆቻችን ይሄን ቪዲዮ ያያሉ። መጥፎ ነገር ብናደርግ እንዲህ ልጆቻችን እንኳን መቅጣት አንችልም። ታውቃላችሁ እናንተ እኛ እንደዚህ እንደፈለግን እየሆንን ልጆቻችን መቅጣት አንችልም። ስለዚህ ልጆቻችን ነገ ይህን ቪዲዮ ስለሚያዩት እኛ ደግሞ መጥፎ ነገር አንፖስትም የውሸት ነገር አንፖስት እውነት። አሁን ይህን ስታሊ ይዘን መጣ ነው በብዛት የምትወዱልኝ ተፋዳሩ ምሳሌ እሷ ያለ ምግብ ስትመጣ በጣም ብዙ ኮመንት ይመጣል፣ እንቀይሙባት እና ለምን ደዛርክሽ? ምሳችን እኮ አንቺን ነበር የምንጠብቀው የምንበራው አበታታችን ነሽ ስለምሏት ነው ብዙን ጊዜ ድንበራሴ አንደቤት ያለበት ማለት ነው ለዛ ነው ይሄን ነገር እንጂ በላተኛ ሆና ወይም ኑሮ ውድነት ሳይኖር ቀርቶ ሳይሆን ኑሮ የሚባል ነገር አለ፣ ሁሉንም አቻችሮ ማኖር። ለዛ ነው ብዙ ሰው እናንተ ቤት ኑሮ ውድነት የለም እንደ ኢትዮጵያ ነው

የዩቤሽጋናሳበድርስም አለ። ዛሬ ገብርኤል የመጀመሪያ ጊዜ እርቦት ሲጠይቀኝ ሀያ ምናምን ዓመት አብረን ተቀምጠናል።

እና ወዶችዬ ማሮችዬ ቀልዱ እንደ ቀልድ ነው፣ ቁም ነገር ደግሞ ቁም ነገር አዘል። በጣም እየከፋኝ ነው፣ እውነት በጣም እየተከፈው ስለሆነ ሰብስክሪብ እንኳን ችግር የለም ሰብስክራይብ ባታረጉ ችግር የለውም። ምክንያቱም በቪው ስለሚከፍል ሰብስክራይብ አርጋችሁ እንኳን አይደለም እኔ 50 እና 100 ማስገባት ሌላ ማስገባት ትችላላችሁ። የአረብ ሀገር ሴት ብቻ እንኳን ይበቃኛል። እንደኔ የወደዳችሁን ያገበራችሁን የተረዳችሁን እና ተረዳችሁ በቃ ሰብስክራይብ ማድረጉ ቪዲዮውን እኔ እንደ ሌላ ሰው ጉሩብ ከፍቼ ምናምን ዩቲዩብ ላይ ምናምን ምናምን አይደለም ፕሊዝ፣ እባካችሁ ያያችሁ ያያችሁልኝ ያላያችሁ ደግሞ የጠፋችሁ ከሁን ቀደም የጠፋችሁ የተዳችሁ ዩቱብ ኮ ብዙ ሰው ነው ያለ ዩቱብ፣ ሁሉም ዩቱብ ተጠቃሚ ነው። ለምን አታያሉ ስታገኙ? እስከሆን ከማድረግ ንክት አድርጋችሁ ብታሄድን ጥሩ ነው። እወዳችኋለ። ያም ሆነ ይህም ሆነ አያችሁ ሆነ አያችሁ አይ እውነት ለማውራት ማለት ነው። እሱ አሁን ሀያ ልትገባ ነው። ከሀያ ውስጥ ዘጠኝ ሺው እንኳን ይክሰር የለም እንበል፣ አስር ሺህ ያህል እንኳን አይታይም። ሰብስክራይብ ያደርጉ የከሰሩት ውስጥ ደግሞ ማለት በተለያዩ አጋጣሚ ሰብስክራይብ አድርጎ ማያገኙት ከሆኑ ደግሞ፣ በዛ ውጭ ደግሞ ሰብስክራይብ ያላረጉት ሰው ይታያል በዛ ፋንዳ ስለዚህ የእውነት ከልብ የምናደርግ ቢሆን ኖሮ የት እና የት ነው? እንደው ገና አራት ሺ ነው። ከአራት ሺ ውስጥ አንድ ሺው ባያይ ሶስት ሺህ ቢያይ ለኛ ይበቃ። ከዛ ደግሞ ሰብስክራይብ ያላረግ ደግሞ በዛው ልክ ያለ፣ ስለዚህ የት እና የት ይሆናል። ሰብስክራይብ አድርገን ማናይ ከሆነ ደግሞ ዋጋ የለም፣ ምንም አልተደጋግጥንም ማለት ነው። እንደው ሰብስክራይብ ካረጉት ይልቅ ያላረጉት ነው ያያዩ፣ እና በጣም እንወዳችኋለን። ይህን ስማና አይበት እዚህ ደረጃ ደረሳችሁኝ፣ እናንተ ናችሁ። ወዳችኋለሁ። ባይ ባይ፣ ቻው።